ሁሉ የእናንተን ተሳትፎ የምናረጋግጥበት ፕሮግራም አድርገን ሰብሰብ አድርገን ቶሎ ወደ ቁልፍና ዋና የምንላቸው ጉዳይ እናመራለን። እንግዲህ ቀዳሚ በቅደም ተከተል አቀራረቡ ላይ የትኛው ይቀድማል የትኛው የሚለውን ትተነው ቁልፍ ጉዳዮቹን ግን እናንሳ በቀዳሚነት። በኢትዮጵያ ውስጥ የሐኪሞች አድማ እጅግ በከፍተኛ ሁኔታ ተጠናክሮ ቀጥሏል። አገዛዙ በዚህ ሁኔታ የገባበት ድንጋጤ እና መሸበር የተለያዩ ፕሮፓጋንዳዎችን ወደ መስራት እንዲሸጋገር አድርጎታል። የጤና ሚኒስትሯ በትናንትናው ዕለት ምንም አይነት አድማ እየተካሄደ እንዳልሆነ መግለጫ በመስጠት የሕክምና ተቋማት መደበኛ ስራቸውን እየሰሩ ናቸው በሚል ነበር የገለጸችው። ይሁን እንጂ በዛሬ ዕለት ደግሞ ሀኪሞች ስራቸውን በአግባቡ እንዳይወጡ በህክምና ተቋማት አካባቢ ላይ የተጽዕኖ የሚፈጥሩ ሀኪሞቹ ወደ ስራ ገበታቸው እንዳይመለሱ የሚያስገድዱ አካላት አሉ የሚል ነገር ተናግራለች የጨነቀ ዕለት እንደሚባለው ነው እንግዲህ በህክምና ተቋማት በከፍተኛ የህክምና ተቋማት ደረጃ የማስታወቂያዎች ወደ ስራችሁ ካልተመለሳችሁ የሚለው ማስታወቂያ አሁን ተለውጦ የስራ ቅጥር የጊዜያዊ የኮንትራትና የመደበኛ የስራ ቅጥር አውጥተው ወደ መለጠፍ ተሸጋግረዋል። ይሄም የሚመዘገብ ሰው እስካሁን ድረስ አልተገኘም። የትኛው አካልስ ነው ሄዶ ተመዝግቦ ወደ እንደዚህ አይነት ሁኔታ ውስጥ የሚገባው? ነገሩ ሁሉ አጨናናቂ ሆኖባቸዋል። አብይ አህመድ ከፍተኛ ኃላፊዎችን ሰብስቦ ነበረ። የሐኪሞቹ ጥያቄ ምላሽ የሚሰጥ ከሆነ መምህራንም ሌሎቹም አካላት በተመሳሳይ ሁኔታ ስለሚቀጥሉ ያለው ብቸኛ አማራጭ በመሰል ሁኔታ ጥያቄ የማቅረብ እድል እንደማይኖር ለማሳየት አሁንም በማሰር ማስቆም አለብን የሚለውን ገፍተውበታል። ይህንን በተመለከተ የሐኪሞቹ እንቅስቃሴ ግን የእንትኑ ይዘቱ እየሰፋ ሂዶ አሁን ከትልቅና መለስተኛ ሆስፒታሎች ባሻገር ጤና ጣቢያዎችም የእንቅስቃሴውን እየተቀላቀሉ በበርካታ ወረዳዎች፣ ዞኖች፣ በየክፍለ ሀገሩ የጤና ጣቢያዎችም ወደ የተዘጉ ነው የሚገኙት። አሁን ሙሉ በሙሉ አድማ የሚለው ወደ በጣም ወደ ተግባር እየተሸጋገረ ነው። የተቀላቀሉ አካላት አሉ። ይህንን የሀኪሞቹ አድማ አድማሱ እየሰፋ ነው። እነማን ይህንን እንደተቀላቀሉ የሚል እንነግራችኋለን፣ እንመጣበታለን። ሌላው የኢትዮጵያ ንግድ ባንክ አመራሮችና ሰራተኞች ስብሰባ ተካሂዷል። በዚህ ስብሰባ ላይ አንድ ሚኒስትር ዴኤታ እጅግ በጣም አነጋጋሪ የሆነ ነገር ነገርና በትግራይ ሊደረግ ያለው የሰሜኑ ጦርነትን ከዚህ ቀደም ኢትዮ 360 በመረጃ የነገርናችሁ ነው። አብይ አህመድ ከትግሬዎቹ ጋር አንድ ዙር ጦርነት ይቀራል የሚል ንግግር እንደተናገረ ቢያንስ በትንሹ ከአምስት ወይም ከስድስት ወራት በፊት ከኢትዮ 360 የሰማችሁ አድማጭና ተመልካቾች፣ ይህንኑ በተመለከተ የምንሰጣችሁ ማብራሪያ አለ ከሚ ከዚህ ቀደም የነገርናችሁ ነው። አሁን ያንኑ የሚያጠናክር ሚኒስትር ዴታው ደግሞ በይፋ ጦርነቱ አይቀሬ መሆኑን ተናግረዋል። ይህ ጦርነትን እንደ ስልት የሚከተል ስርዓት አሁን ወደ የገፋበት ነገሩን መምጣቱ የሚያሳዩ ናቸው። በዚህ ጉዳይ ላይ ዝርዝር ነገር እናነሳለን። ከዚህ ጋር በተያያዘ የኢትዮጵያ ንግድ ባንክ ሰራተኞችን የመሰብሰብ ያስፈለገበት ዋነኛው ምክንያት አሁንም አገዛዙ ከጦርነት ባሻገር ሕዝባዊ አመፅ ለስርአቱ ከፍተኛ አደጋ ሆኖ መጥቷል ማለቱን ተከትሎ ነው። ስለዚህም እንነግራችኋለን በሁለት ወራት ውስጥ ጦርነትን አጠናቅቃለሁ ያለው የብርሃኑ ጁላ ቡድን ሪፖርት አቅርቧል። በዚሁ አጋጣሚ የተጠናቀረ ሪፖርቱ ምክንያቱም የገባው ቃል በሁለት ወር ውስጥ ጦርነቶች ይጠናቀቃሉ በሁሉም ያውም፣ በኦሮሚያና በአማራ ነበር ያለው። ሁለቱንም በሁለት ወር ውስጥ አጠናቅቃለሁ ነው ያለው። ከሁለት ወር በኋላ የተዘጋጀው ሪፖርት ምለው ተገዝተው ቃል የገቡትን ፈጸሙ ወይስ ምን አይነት ሪፖርት አቀረቡ? እንነግራችኋለን። አብራችሁን ቆዩ። ሌላው አምባሳደር ማሲንጋ የአሜሪካን አምባሳደር በአዲስ አበባ ወደ መቀሌ አቅንተዋል። ሽሬ ሄደውም የተፈናቃዮች ያሉበትን ቦታ ጎብኝተዋል። የአምባሳደር ማሲንጋ ወደ መቀሌ ማቅናት ጉዳይና ከነማ ጋር ተገናኙ እይታቸው ምን ይመስል ነበረ? የመረጃ ክፍላችን አንዱ ነው ማለት በመረጃ ከምናቀርብላችሁ እና በትንታኔ ሁኔታዎችን ለምናሳይበት አንድ ክፍል ነው። ሌላው በእስረኞች ላይ የሚፈጸም ስቃይ በከፍተኛ ሁኔታ እየጨመረ መምጣት በጣም አሳሳቢ ሆኗል። የእስረኞች ምን አይነት ግፍና መከራ እየደረሰባቸው ነው? በፍርድ ቤት ያቀረቡት አቤቱታና ጥሪ ምን ይመስላል የሚለውን እነግራችኋለን። ሌላኛው አርበኛ ደረጀ በላይ የጥቃት ኢላማ ተደርጎ ነበረ። አርበኛ ደረጀ በራሱ በማለትም ወንድም በሚባሉ ወገኖች በኩል ሊቃጣበት ታስቦ የነበረው አደገኛ ሁኔታ ለጊዜው ከሽፏል። ይህንን አደገኛ ሁኔታ ጋርጠው የነበሩ አካላት ጥቃት ለመሰንዘር አስበው ሲመክሩ የነበረበት የድምጽ ቅጂ ወጥቶ ተጋልጠዋል። ይሄ ሁኔታ ቀደም ብሎ ሊታወቅ በመቻሉ ምክንያት አርበኛ ደረጀ በላይ ላይ ሊያደርሱ የነበረው አደጋ ሳይሳካ ቀርቷል። አርበኛ ደረጀ በላይ እንቅስቃሴ እያደረገ ካለበት ሁኔታ ጋር ከግምት በማስገባት ሰሞኑን አንዳንድ ነገሮች ለማንሳት ተቆጥበን ምክንያት አለን። ለጊዜው እንዲሁን እንዲደረግ እማንልበት ምክንያታችንን በጊዜው እንገልጻለን ብለን ነበረ። አርበኛ ደረጀ ከአንድ ቦታ ወደ ሌላኛው ቦታ መንገድ እየተዘዋወረ ባለበት ለአማራ እንታገላለን የሚሉ አካላት የት ቦታ እንዴት ዘግተው ምን አይነት ጥቃት እንደሚፈጽሙ ሲመክሩ ቆይተዋል። በነገራችን ላይ ይሄ ባለፉት ጊዜያቶች እንዲህ ያለ መሰል እንቅስቃሴ አድርገው የነበረት በሸዋ ጠቅላይ ግዛት እዝ ላይ ከፍተኛ አመራሮች አርበኛ መከታው ማሞን ጨምሮ አመራሮቹ ሰብሰብ ያሉ ብለው አንድ ቦታ ላይ እንደሚገኙና እዛ ጥቃት ለማድረግ ሲመክሩ የነበሩ አካላት ሁኔታው ተጋለጠ። ከተጋለጠ በኋላ የሸዋ ጠቅላይ ግዛት እዝ ይህንን ኦፕሬሽን በማድረግ ሸዋን ያለአመራር ለማስቀረት ጥረት ሲያደርጉ የነበሩ አካላት ላይ የማያዳግም እርምጃ ወስዶ ሁኔታው አካባቢውን ማጽዳት ችሏል። ይህንን እንቅስቃሴ ያደረጉ አካላት ተልኮን ወደ ተሰጣቸው ወደ አገዛዙ ተቀላቅለዋል። ለጊዜው ያ ሁኔታ አልተሳካም። እዛ ያልተሳካውን በጎንደር ደግሞ አርበኛ ደረጀ ላይ ጥቃት በመፈጸም እንደገና በጎንደር ላይ ሌላ ሀዘን እንዲያጠላ ለማድረግ ያደረጉት ሙከራ ግን ከሽፏል። ይህም ሆኖ አሁንም ከአርበኛ ደረጀ በላይ ባሻገር አርበኛ ያለው አዱኛን የጥቃት ኢላማ ለማድረግ እንቅስቃሴ ያደረጉ አካላትም እዚያው ባሉ አመራሮች በኩል ተቃውሞ ገጥሟቸዋል። ይሁን እንጂ በዚህ ሁኔታ ውስጥ ተኩሰው አርበኛ ያለው ላይ ጥቃት ለመፈጸም ያደረጉት ሙከራ ለጊዜው ያልተሳካ ቢሆንም እንኳን ከአምስት በላይ ግን ገና አፍላ ወጣቶች እና ተስፋ ያላቸው በእንደዚህ ሁኔታ እንዲቀጠፉ ሆኗል። ይሄንን በተመለከተም የምንነግራችኋለን፣ እስከ ፍጻሜው ድረስ አብራችሁን ቆዩ። ሌላኛው እንግዲህ የኤርትራና የህወሓት ግንኙነትን በተመለከተ በጣም አነጋጋሪ ሆኖ ቀጥሏል። በኤርትራና በህወሓት በኩል ያለው ግንኙነት ወዴት ያመራል የሚለው ሁኔታውን ውጥረቱን እያባባሰው ሄዷል። በዚሁ በአክቲቪዝምና በፖለቲካው መስክ የሚታወቀው የስታሊን ገብረስላሴ በኤርትራ መታየቱን የሚያሳዩ የምስል በማህበራዊ ሚዲያ መንሸራሸሩን ተከትሎ በትግራይ የፖለቲካ ኃይሎች መካከል በሁለት ጎራ ውይይት ቀጥሏል። በአንድ በኩል ነገሩን በከፍ ባለ የፖለቲካ መገለጫ አድርገው ወይም ደግሞ ጥሩ ፖለቲካ አድርገው የሚገልጹታለ። ሌሎች ደግሞ በትግራይ ላይ ባለፈው ጊዜ ከደረሰው በደል አንፃር በመዘርዘር የአክቲቪስቱ ወይም ማነው የስታሊን ወደዛ ማምራት መነጋገሪያ ሆኗል። አገዛዙም ልክ እንደ ፕሩፍ እየወሰደው ነው፣ ግንኙነት አለ። አድማጭ ተመልካቾቻችን አሁን ከዚህ ቀጥሎ የሚቀርበው የበእስር ቤት ስለ አማራ ሕዝብ እና ስለ እውነት መከራ እየተቀበለች ያለችው የመስከረም አበራ የተጠየቁ መልእክት ነው። መስከረም አበራ ሕፃን ልጆቿን ትታ፣ ቤተሰቧን ትታ ስለ አማራ ሕዝብ መከራ እየተቀበሉ ካሉት መካከል ነች። ይሄ የኦህዴድ አገዛዝ በጭካኔ በማሰሪያ በእስር ቤት አጉሮ ከሚያሰቃዩቸው መካከል መስከረም አበራ በእንደዚህ አይነት ፈተናና መከራ ውስጥ ሆና እጅግ ላስጨራሽ ትግል እያደረገ ያለው የአማራ ህዝብን ትግል ለመደገፍ አንድ መልእክት ሰዳለች። በመልእክቷም ደግሞ እስኪ ተጠየቁ የሚል ጽሑፍ መጣጠፍን ያደረሰችን መጣጠፉን እንደወረደ አቀርበዋለሁ። ይሄንን መጣጠፍ ለሚመለከተው ሁሉ እንዲደርስ ታሰራጩት ዘንድም በአክብሮ ተጠይቃለሁ። እስኪ ተጠየቁ። በዓለም ላይ ያሉ መልካም ነገሮች ሁሉ የትግል ውጤቶች ናቸው። እኩልነት፣ ነፃነት፣ ሰብአዊ ክብር፣ ቅኝ ግዛት ሰንሰለት መፈታት፣ ከዘር መድሎ መዋጀት፣ በወደዱት በፈቀዱት መተዳደር ሁሉ የትግል ትሩፋቶች ናቸው። የአማራ ሕዝብ ዛሬ እያደረገ ያለው የትግል ትሩፋት የሆኑ መልካም ነገሮች ሁሉ ለማግኘት የሚያስፈልገውን መራር ትግል ነው። መራራው የጥላቻ ፖለቲካ ለበቆች ሁሉ ሲገረፍ ማንም ችግሩን ያልተረዳለት የአማራ ህዝብ በስተ መጨረሻው የራሱን ትግል ለመታገል ቆርጦ ተነስቷል። ይህ ቻይ ህዝብ እዚህ ደረጃ ላይ ከመድረሱ በፊት የፍጡር በማይመስል ትዕግስት ታግሷል። የማይቻለውን ችሏል። የማይታለፈውንም አልፏል። ለማይሰሙ ጆሮዎች በደልን አቤት ብሏል። ሰሚ ግን አልነበረም። አሁን ትግሉ ሲፋፋም ደግሞ መካሪ ዘካሪው በስቷል። አድፋጭ ሁሉ የሰላም ሰባኪ ሆኗል። የአማራ ሕዝብ በደሉን አበክሮ ሲነግረውና መፍትሄ እንዲያመጣለት ሲማጸነው የነበረው የብልጽግናን መንግስት ነበር። ይሄ መንግስት የአማራ ሕዝብ በሲቃ ያማጠ ፍትህ ይወርድለት ዘንድ ሲማጸነው ሰምቶ ሊመልስለት ቀርቶ ምን ሆንክና ምን ላድርግልህ የሚል በአማራ ህዝብ ለቅሶ ላይ የሰርግ ድንኳን ለመጣል የሚቃጣው መልስ ሲሰጥ ኖሯል። አሁን የተፌዘበት ህዝብ ቆርጦ ሲነሳ ደግሞ ይሄው መንግስት በተለመደ ማደናቆሩ በዲሞክራሲያዊ መንገድ የተመረጠ ስለመሆኑ እያወራ ነው። ዲሞክራሲያዊ መንገድ ተመርጦ በዲሞክራሲያዊ መንገድ ተመርጦ ከሆነም ምርጫ አንድ መንግስት እንደ ስልጣን የሚመጣበትን መንገድ ያሳያል እንጂ ከተመረጠ በኋላ ህዝብ አምኖበት የሰጠውን ስልጣን መንግስት ተብየው እንዴት እየተጠቀመበት እንደሆነ አላሳየንም። የብልጽግና መንግስት ደግሞ ተመረጥኩ ካለ በኋላ ስልጣኑን እንዴት እየተጠቀምበት እንደሆነ ሁሉም የሚያውቀው ሐቅ ነው። በሀገራችን በሁሉም ክልሎች ተመረጥን ብለው በስልጣን ላይ የተቀመጡ የየክልሉ የብልጽግና መኳንንት አዲስ አበባ እንደተቀመጠው የመንግስታቸው ራስ ሁሉ በአማራ ህዝብ መከራና ስቃይ ላይ ሲያላግጡ ነበር። አሁን ህዝቡ በመሰለው መንገድ ከስቃይ የሚያወጣውን መንገድ ሲጀምር ካደፈጡበት ከሸፍጥ ዋሻ ብቅ ብቅ እያሉ ማሳሰቢያ ይሉት የማደናገሪያ መግለጫ እያዥ ጎደጎዱ ነው እንደ ጉንዳን መንገደኛ በአንድ አቅጣጫ ከመፍሰስ በስተቀር ግራቀኙን የማያዩ የብልጽግና ፓርቲ የክልል ጭፍራዎች የአማራ ክልል ህዝብ በኦሮሚያና በቤኒሻንጉል ጉምዝ ክልሎች እንደ ቆሻሻ በጅምላ ሲቀበር ለገዳዮች የዝምታ ፈቃድ ሲሰጡ ነበር። የኦሮሚያ ክልልን የሚመራው ሰውዬ እንደውም ስንገላቸው ያልቅሱ የምንሰጣቸው ነገር ቢኖር እንባቸውን ማበሻ ሶፍት ነው ሲል በግልጽ ተናግሯል። አሁን በንዴት ጥርሱን እያፏጨ ያወጣው መግለጫ ደግሞ የቀደመ ፌዙን አይመስልም። ይህ የሚጠበቅ ነው። ህዝብ ሲያለቅስ አይኖርም። ህዝብ ለትግል መነሳቱ ተፈጥሯዊ ነው። የአማራ ህዝብ እያደረገ ያለው ይህንኑ ተፈጥሯዊ ነው፣ ተፈጥሯዊ ነገር ነው ይህንን ተፈጥሯዊ ነገር በመከተር የአማራን ህዝብ የበደል እድገት ያሳልጥ ዘንድ ትውልድ አማራነቱን ተጠቅሞ ስልጣን ላይ ተወዝቶ የነበረው የአማራ ብልጽግናም ወጉ እንዳይቀርበት ስለ ሰላም አስፈላጊነት ለአማራ ህዝብ እየሰበከ ነው። ስለዚህ ስብስብ ሰላም ማለት ለገዳይ ካባ ለዚህ ስብስብ ሰላም ማለት ለገዳይ ካባ ማልበስ ነውና እንዲህ ባለ ራስን መናቃዘቅት ውስጥ ለተዘፈቀ ቡድን ቃላትን ማባከን የማይገባውን ክብርም መስጠት ነው። በአጠቃላይ የብልጽግና መንግስት የአማራ ህዝብ ለሶስት አስርት ዓመታት የደረሰበትን ዘር ተኩር ጭፍጨፋ በዝምታ ሲያሳልጥ ወይም በቀጥታ ሲደግፍ የኖረ በመሆኑ የዘር ማጥፋት ወንጀለኛ መሆኑን ታሪክ በማይለቅ ቀለሙ የጻፈው ሀቅ እንደሆነ ሊታወቅ ይገባል። በታሪክ ገጽ በደም የተጻፈውን ይህንን የብልጽግናን መንግስት ወንጀል በአስቸኳይ ጊዜ አዋጅ የከባድ መሳሪያ ተኩስ መፋቅም የማይሞክር ነው። የብልጽግናን መንግስት የዘር ማጥፋት ወንጀል አብረው ሲያሳልጡ የነበሩት ኢዜማ የተባለው ፓርቲ መኳንንትም የአማራ ህዝብ በየደቂቃው በጥይት አረር ሲያልቅ በአማራ ህዝብ ላይ የደረሰ በደል የለም ሲሉ ኖረዋል። ዛሬ ስልጣን ላይ ያሰፈራቸውን ወንጀለኛ መንግስት በአማራ ህዝብ ቁጣ መዳረሻው ሲጠፋው በአንድ ሳምንት ሁለት መግለጫም አውጥተዋል። ሶስት ዓመታት ሙሉ በአማራ ህዝብ ላይ በደረሰው ወንጀል ሲያፌዝ የነበረው ይህ ፓርቲ በተለመደው ሀፍረተቢስነቱ ዛሬ ላይ የአማራ ህዝብ የተለየ ማንነት ተኮር በደል በመድረሱ ይህ ህዝብ ተማሮ ጠመንጃ እንዳነሳ መተንተን ጀምረዋል። ይህ አባባል ሶስት ዓመታት ሙሉ አማራው በተለየ መንገድ አልተበደለም ሲሉ ከኖሩት ቅጥፈት ጋር የሚጋጭ ብቻ ሳይሆን እነሱንም አሳዳሪያቸው የብልጽግና መንግስት የዘር ማጥፋት ወንጀለኝነት ተርታ የሚያሰልፍ የራስ ምስክርነት ነው። በጣም የሚገርመው ደግሞ ይህ ፓርቲ በመግለጫው መንግስት የአማራን ህዝብ ጥያቄ ባለመመለሱ እየከሰሰ የዚሁ ፓርቲ መሪ የመንግስት ሚኒስትሮች ምክር ቤት አባል ሆኖ የአማራ ህዝብ በከባድ መሳሪያ የሚያልቅበትን የአስቸኳይ ጊዜ አዋጅ አውጆ ደም መፍሰሱን እያሳለጠ መገኘቱ ነው። ማምታታት ጊዜው አልፏል። ገዳይም አዳኝም ወዳጅም ጠላትም መሆን አይቻልም። የህዝብ ልቦና ሁሉን ያውቃል። ታሪክ ሁሉንም ይመዘግባል። የታሪክ ፍርድ በሁሉም ሰው ፊት ነው። ሁሉም እንደየስራው በታሪክ ፊት ይቆማል። በዚህ ሁሉ ውስጥ ጊዜው የደረሰው የአማራ እውነት ድል የሚያደርግበት ቅንጣት ጥርጣሬ የለኝም። ከልጆቼ ተለይቼ በተከረቸምኩበት እስር ቤት የምጽናናበት ትልቁ ጉልበቴ ነው። በጥላቻ ተደፍኖ በጠመንጃ ታፍኖ የኖረው የአማራ ህዝብ እውነት ጊዜው ደርሶ ከተቀበረበት ወጥቶ በድል ጎዳና ላይ እየተራመደ ነው። ከዚህ በላይ የሚያስደስተኝ ነገር የለም። በተረፈ የአማራን ህዝብ እውነት በጭካኔ ሲያዳፍን የኖረው ሁሉ ዛሬ ለአማራ ህዝብ ስለ አገር ጠቀሜታ፣ ስለ ሰላም አስፈላጊነት ሊሰብክ ሲመጣ ሳልወድ ሳቅ ይሞክረኛል። እነዚህ የአዞ ባምቢዎች ለአማራ ህዝብ ስለ አገር አስፈላጊነት፣ ስለ ሰላም በጎነት ሲመክሩ ቄሰ ገበዝ የሚገዝት የቆሎ ተማሪ ይመስሉኛል። ዛሬ የአማራ ህዝብ ወደ ነጻነቱ፣ ወደ ሰብአዊ ክብሩ የሚያደርሰውን የትግል መንገድ በቆራጥነት ሲይዝ ፍርሃት የሚያስለፈልፈው ሁሉ ለአማራ ህዝብ አስቦ እንዳልሆነ የሚታወቅ ነው። ለአማራ ህዝብ ያሰበ ይህ ህዝብ በሞት ጥላ ስር በሚሄድባቸው በነዛ ክፉ ቀናት ከጎኑ ይቆም ነበር። ይህን ከፍታ የረገጠ ብቻ ስለ አማራ ህዝብ ትግል አስተያየት መስጠት ይችላል። በተረፈ በንጉሱ ትዕዛዝ በየሚዲያው እየወጣ የሚለፈልፈው ሁሉ የአማራ ጠሉ ስርዓት የዘር ማጥፋት ወንጀል አስቀጣይ እንጂ ሌላ አይደለም። የአማራ ህዝብ ትግል አስበርግጓቸው ከሰሞኑ በየሚዲያው የአማራን ህዝብ ልምከር የሚሉ ህልቆ መሳፍርት ሐሰተኛ የሰላም ሰባኪያንን ሳይ እና ስሰማ እንደ አማራ ህዝብ በሞት ጥላ ስር የኖሩ እስራኤላውያን የዓለምን ህዝብ በትዝብት የሚሞግቱበት አባባል ትዝ ይለኛል። አባባሉም ይህ ነው። በክፉ ቀናችን ከሚፈጁን ከሚያቃጥሉን ወገን ካልነበራችሁ ገዳዮቻችንን ስታግዙ ወይም የራሳችሁ ገዳይ ብላችሁ በመከራችን ላይ ፊታችሁ አዙራችሁ ነበር። እደግመዋለሁ። በክፉ ቀናችን ከሚፈጁን ከሚያቃጥሉን ወገኖች ካልነበራችሁ ገዳዮቻችንን ስታግዙ ወይም የራሳቸው ገዳይ የራሳቸው ጉዳይ ብላችሁ በመከራችን ላይ ፊታችሁን አዙራችሁ ነበር። ለሶስተኛ ጊዜ እደግመዋለሁ። በክፉ ቀናችን ከሚፈጁን ከሚያቃጥሉን ወገን ካልነበራችሁ ገዳዮቻችንን ስታግዙ ወይም የራሳቸው ጉዳይ ብላችሁ በመከራችን ላይ ፊታችሁን አዙራችሁ ነበር። ዛሬ የአማራ ሕዝብ ስለ ሰላም አስፈላጊነት፣ ስለ ሀገር ጥቅም፣ ወቅቱ መኸር በመሆኑ አርሶ መብላት እንዳለበት ልትመክሩ በየሚዲያው የምትሰየሙ የሰላም ሰዎችን ኮቴሽን የአማራ ሕዝብ ይህንን የእስራኤላውያንን አባባል ወደ እናንተ ቢያቀርበው መልሳችሁ መልስ ይኖራችኋልን? እስኪ ተጠየቁ። መስከረም አበራ፣ ከቃሊቲ ማጎሪያ ቤት። አብራችሁን ስላላችሁ ከልብ እናመሰግናለን። ኢትዮ 360። ሰብስክራይብ አድርጉ።